እኔ ለሶፊያ ስላለኝ ስሜት ምንም የሚያገባ ነገር የለም። ተግባባን። እኔም እንዳንተ ሆኜ ነበር። አሳሳተች ሁሉ ነገር ላጣ ጫፍ ላይ ደርሼ ነበር። አንተ ማትረባ ውሻኔ። ዶአርዶ ኤዱዋርዶ፣ ከዚህ በኋላ አጠገቧ ለመድረስ እንኳን እንዳትሞክር፣ ገባ? አንተ በጣም ተንኮለኛና መሰሪ ሰው ነ አትበሳጭ እንጂ እኔ በደንብ ነው የምረዳ። ሶፊያን በደንብ አውቃት አለው ወንዶችን ማታለል ላይ ጎበዝ። ማትረባ እኔ ቀድሜ ልምከር ብዬ ነው ወንድሜ። ሰማኝ? ያለ አንተ ማትረባ እያስጠነቀቅኩ ነው። ሰማኝ? አሁን ሶፊያ ብቻዋን አደለችም። ስለዚህ እሷን ብትረሳትና ብትዋት ነው የሚሻል። ታውቃለህ ከዚህ በኋላ መቼም ቢሆን አታገኛት መቼም ቢሆን እኔም የፈራሁት ይህንን ነበር። እንዴት እየሆንክ እንዳለ ተመልከተ። ራስህን የወስጊ ልል የኔም ቤተሰብ እኮ በጥብጠዋለች። አልያንድሮ ላይ ያደረግከውን አድርገህ በገንዘብ ያመለጥከውን ታየኛለህ። ቅጣት ፍርድ እንድታገኝ አደርግሃለሁ። ግንዛም ጋር አላቆም፣ ታየኛለህ። ከወንድም አደገ ጀርባ እጅ እንዳለበት ማስረጃ ያገኛለሁ። ለሰራቸው ነገሮች በሙሉ ዋጋ ትከፍላለህ። ከዛ በኋላ እንግዲህ እንዳሁኑ ኤድዋርዶ ሶፊያን የምታጠላላበት ድፍረት ይኖርህ እንደሆነ እናያለን። እኔ በሕይወት ቆሜ ያንን ማድረግ እንደምትችል እናያለን። ማሌና፣ በፈጠረሽ እህቴ እንዳትሰማያት እባክሽ። እኔ በሁለታችሁ ግንኙነት ደስተኛ እንደሆንኩ እንድታውቅ ይፈልጋለሁ። የምሬ ነው። አመሰግናለሁ። ሶፊያ ግን አባትሽ ስለ እሷ ሲጨነቅ ማየት አልፈልግም። ምንም ቢሆን እኮ ልጁ። ምናልባት አንቺ ልታናግሪያት ትችያለሽ፣ ሶፍያ። አይ አይ አይ፣ ካርመን አይሆንም። የኔንም እምነት እንደዚሁ አጉድላለች። አጠገቤ እንድደርስ አልፈልግም፣ በተለይ ደግሞ በዚህ ጊዜ። ሶፍያ እህቴ ስህተት እንደ ሰራች ማወቅ አለባት። አዎ፣ እና እንደ ትልቅ ሰው ማሰብ አለባት። ለስህተቶቿ ኃላፊነት ወስዳ ማስተካከል አለባት። ብዙ መማር ያለባት ነገር አለ። እንደዚህ እየሆነች መቀጠል የለባትም። አባዬ፣ ትሻሻላለች ብዬ አስባለሁ። ደግሞ ከዚህ በኋላ ስህተቷን አውቃ እስካልተቀበለች ድረስ መቼም እንድትቀርበኛ አልፈልግም። አሁን አንተ እንዴት እንደሆንክ ለማየት ነው የመጣው። ሁሉም ሰላም ይሆናል። ከሚጌል ጋር አንድ ላይ ስለሆናችሁ እንኳን ደስ አለሽ። ደስ ብሎኛል። እንዴት አይነት የሚገርም ሰው እንደሆነ አልገባችሁም? በእውነት አዎ። ግን አሁንም ስለ አሊያንድሮ ማሰብ ማቆም አልቻልኩም። የሚገርማችሁ ሁሌ ጭንቅላቴ ውስጥ አለ። ደሞ ጊዜው ሲሄድ ተረሽዋለሽ ዋናው ነገር አንቺ ጥሩ ግንኙነት እንዲኖርሽ ለራስሽ ድል መስጠት ነው፣ እና ደስተኛ ልትሆኚ ይገባል። እንዴት አደርሽ? ሰላም ሉሲያ። እዚህ ምን ትሰሪያለሽ? እኔ እናንቺ ማውራት አለብን። የቤተሰቢ ድርጅት ላይ ምን አስበሽ ነበር? ልረዳሽ። የልብ ጓደኛዬ ከልጆቿ ጋር ተጨማሪ ችግሮች እንዳያጋጥሟት ለመጠበቅ ነበር ሚና። የኤድዋርዱን ፕሮጀክት በደንብ ተመልክቸዋለሁ እና የቤላ ሆቴልን ለመደገፍ የሚጌልን ገንዘብ ተጠቅመሻል። እሱ የኤድዋርዱ ሀሳብ ነበር። አንቺ የሆቴል ስራ ላይ በደንብ እንዳተኩርሽ አውቃለሁ። እስቲ እባክሽ ሌላ የአልቫ ቡድን ኩባንያዎች ላይ ምን እንዳደረግሽ ልትነግሪኝ ትችያለሽ? አሳጥማጆቹን ማስማማት ቀላል አልነበረም። አውቃለሁ ሌሎቹ ኩባንያዎች በራሳቸው ስለሚንቀሳቀሱ ምንም ማድረግ አይጠበቅብኝም። እኔን እንደሞ ማሰብሽ ከምታስቢ በላይ ጎርቶኛል። ግን ሉሲያ፣ ምንድነው ችግርሽ? ጥቅም ስታሳድጅኝ ነበር። ጓደኛሽ ነኝ እንዳትኝ። ለምን እንደዚህ ያደረሽ? ይሄ ትንሽ ያረጋጋሻል። አሁንም ድረስ እየጠቀበትን ቀን ዝርዝር መስማት ፈልገው ነበርና፣ እሺ ግን ማ ሁሉንም ነገር አስተካክለዋለሁ ብላለች። በጣም ፈርቼ ስለነበር እንዳይጠራጠሩኝ ስጋት አድሮብኛል። ግን ባክሽ፣ ይዛ ስለኔ አላነሳሽም አይደል? እንዴ፣ ስላንቺም አውርቻለሁ። አንድ ላይ እንደነበር እነግራቸዋለሁ። ኢዛቤላ፣ እኔ ፖሊስ መሄድ አልፈልግም። አቁሚ፣ ኬረን፣ ቁጭ በይ። እኔንም የበለጠ አታስጨንቂ። ለምን እንደዛ እንዳደረግሽ አልገባኝም። አንቺም ለምን እንደሆነ ማሳምረሽ ታውቂያለሽ። የሚያሳዝነው እንደዛ በማድረግ ምንም አለመጠቀሜ ነው። አልያንድሮን እያጣሁት ነው። ተበሳጭቻለሁ። እውነት ለመናገር ምንም ለምን እንዳደረኩ አላውቅም። ለምንድን ነው? ለምን መሰለሽ እማየ ኤድዋርዶ እንዳገባው አስገደደችኝ። ምክንያቱም ሰርግ፣ የውሸት ሰርግ ስለነበረ። አልገባኝም። ምን እያልሽ ነው? እቅድ የነበረው የሰርጉ ቀን ለመቅረት ነበር፣ ግን እማየ እንደሄድ አስገደደችኝ። እውነት ለመናገር ስላገባች ደስ ብሎኛል። ምክንያቱም ኤድዋርዶ ኤድዋርዶ ሶፊያን እኔ እንደ ግጫዋት በደንብ ያውቃል። እንዴት እንዴት እንደሆነ አላውቅም፣ ግን በቃ የተፈጠረውን ነው አውቋል። ስለዚህ እሱ ከኛ ጋር መሆኑ በጣም ጥሩ ነገር ነው። የሰርግሽ ቀን ስላልቀረሽ ደስ ብለኛል፣ ምክንያቱም እሱ ምን ሊያደርግ እንደሚችል አይታወቅም። እባክሽ ለእኔ ውስጪ። ከዚህ በኋላ የሰጠውሽን ሥልጣን አነሰዋለሁ። እሺ የፈለግሽውን ነገር ማድረግ ትችለው። ችግርሽ ሉሲያ፣ ሁሉም ሰው አንቺን ማጥቃት የሚፈልግ ይመስልሻል አይደል? ኤድዋርዶ በእሱም ላይ እንድትናደርሽ ነግሮኛል። ምን አስበሽ አንቺ እምነቴን አጉድለሻል። ቱሪዝምና የሆቴል ስራ የተካንኩበት ሙያ ነው። ለዛም ነው እዛ አካባቢ ላይ ያተኮርኩት እና የኤድዋርዶን ፕሮጀክት የደገፍኩት፣ አልባና ከአንቱ ቡድን እንደዚህ አይነት ህንፃዎች ስላሏቸው ነው። ይሄ ለሁሉም ሰው የተወሰነ ውሳኔ ሆነው። አሌሃንድሮ ይሄ ነገር እንደማይገባው አውቃለሁ፣ ግን አንቺ እንደውም ማመስገን ነበረብሽ። ኤድዋርዱን ማንም እንደኔ ደግፎት አያውቅም። ምክንያቱም አንቺ መሆንሽ፣ አልሃንድሮ እንዲያድጋ እንዲያድግ አትደግፉትም። ጥሩ ስራ ሲሰራ ማየት አትፈልጉም። እባክሽ እኔን ለመውቀስ አትሞክር። ይሄ ሚና በደንብ አድርጊ። ያውቅሻለሁ። የምታውቅኝ እንኳን አይመስለኝ። ለነገሩ ልትነሽ፣ እኔ ባልነበርኩባቸው ጊዜያት ያደረግሻቸውን ውሳኔዎች በሙሉ ያይቻለ እና ከዚህ በላይ እንደማታበሳጭኝ ተስፋ አደርጋለሁ። አይ እነዚህ ቁጥሮች ልክ አይደሉም። አንዴ ሉዊስ፣ የሆን ነገር ልጠይቅ እፈልጋለሁ። እሺ፣ ምንድን ነው? ቁጥሮቹን እያስተያየው ነበር፣ ግን የትኛውም አይገናኝም። ተጠንቀ እንደ ሠራው እርግጠኛ ነኝ። አይ፣ አለን፣ ተሳስቻለሁ። ሁሉም ነገር ተሳስቷል። ተሳስቷል ማለት ምን ማለት ነው? ትክክለኛው ሂሳብ ነው ይሄ። ምንድን ነው? እንደዚህ አይነት ስህተት መስራት እንደሌለብን ነግሬ አውቃለሁ። በዚህ ምክንያት የሚመጣብኝ ቅጣት ካለ በሙሉ እቀበላለሁ። ሲያባሳ፣ በጣም ይቅርታ። ሰላም፣ እንዴት ነህ? እንዲህ ምን ተፈጠረ? ምን እና ተረጋጋ፣ ተንፍስ። እባክህ ተንፍስ፣ የሚገ ተንፍስ። መጀመሪያ እዚህ ድረስ መጣ፣ ግን እኔ በእሱ ሴራ በጭራሽ አልተሸወድኩም። በድጋሚ አንቺን ሊያስቸግርሽ እንደማይችል ነገርኩት። በአንቺ ላይ ምንም አይነት እሺ፣ እባክህ ማሬ፣ ተረጋጋ። መናደድ የለብህም። ታውቃለህ፣ አደለህ? ሁሉም ነገር ልካለሁ። የውሻ ከአፉ የሚያወጣውን እያንዳንዱን ቃል መምረጥ አለበት፣ በተለይ ስለ አንቺ ሲያወራ መጠንቀቅ አለበት። ሶፊያ እስማኝ፣ በደንብ አዳምጠኝ። ኤድዋርዶ ስርዓት የለውም፣ ግን በንግግሩ እንደዚያ አትበሳጭ። እባክ፣ ተንፍስ፣ ተረጋጋ፣ ተረጋጋ፣ እባክ ለኔ ስትል። እርግጠኛ ነኝ እስር ቤት የሚያስገባውን ማስረጃ አገኛለሁ። ያንን ወንጀለኛ ተከታተሎ የሚያስጠፈንገው ሰው ያስፈልጋል። የማይረባ ውሻ፣ ቆይ አሳየዋለሁ። የማይረባ እባክ፣ ተረጋጋ፣ እባክ፣ ተንፍስ፣ ተንፍስ እየለመንኩ ማንም ሰው አንቺን ሊያጥላላ አይችልም። ማንም ቢሆን ሰሚኛለሽ። አንቺ ማለት እኮ ሶፊያ ሁሌም የማፈርሽ ሴት ነሽ። እሺ እሺ፣ ግን እባክ ሚጌል፣ ምን የተሰማ ነው? ምን ሆነሃል? ናናና፣ ምንድ ነው ሚጌል ሚጌል፣ ሚጌል ምን ሆነሃል? እባክ ሚጌል፣ እንደዚህ አትሁን እባክ፣ መድኃኒትን ይዤ እመጣለሁ። ሚጌል ሚጌል፣ መድኃኒትን ላምጣልህ። እባክህን ተረጋጋ። እባክ ሚጌል፣ ከኔ ጋር ሁኝ። ሴሊያ፣ የሚጌልን መድኃኒት አምጭልኝ እባክሽ፣ እና ምቡላ ስጥር እባክሽ፣ ቶሎ በይ፣ እባክን፣ እንደዚህማ እንዳታደርገኝ። እባክ ሚጌል ሚጌል ሴሊያ ሶፌ ልግል አልቫሮ አንዴ ማውራት እንችላለን? ይቻላል። ናግባ ጓዴ እንዴት ነው? ችግር አጋጥሞኛል። አለን ከአልቫ ቡድን ከተመደበው በጀት የተደረገው ወጪ ልክ እንዳልሆን አውቋል። እና እናን ያልከው አሉ ነግር አልችልም ዋሽ ትኸኛል ማለት ነው? አያያይ በጭራሽ ምን ነገር አልዋሸውሁም። ምናልባት አለን ፍቅረኛህን የራሱ ለማድረግ አንተን ከመንገዱ ሊያስወጣ ፈልጎ ይሆናል። እሱን አስበኸዋል። ይውልህ አንተ ያገዝከኝን ሪፖርት ላይ ቁጥሮቹን ደግም ያይቸዋለሁ። እና ቁጥሮቹን ቀይረሃቸዋል? አይ ኧረ አልቀየርኳቸው። ሰነዶቹን ወስደሃቸዋል? እኔ እንጃ፣ እንደዛ ማድረግ ና አላስታውስ። እንደዛማ አትበለኛ አልቫሮ። ምን አይነት ችግር ውስጥ ልገባ እንደምችል አልመሰለኝም። አሁን መሄድ ትችላለህ። ማንም ሰው ለቀዶ ህክምና ውጭ አላስከፈለ። እስካሁንም የጠየቅ ይህን ስለዚህ ይህን ሁሉ ጊዜ ስትጠቀምብኝ ነበር። ው ለሉዊስ፣ እኔ ደስ ትለኛለህ ከልቤ ነው ደስ ትለኛለህ። ለዛ ነው አፍን እንድትዘጋ የመመክረ፣ ምክንያቱም እኔን አታውቀኝም። ምን ማድረግ እንደምችል ብጨራሻ ወቅ ማወቅም የሚገባ አይመስለኝ። አምጩ፣ ስጪኝ፣ ስጪኝ፣ ቶሎ በይ፣ ቶሎ በይ ባክ፣ ስጪኝ፣ ቶ ነገሪው፣ ቶሎ በይ! አይ አይ፣ ሶፊያ፣ ምንድን ነው? ምን ሆነ? አል ሚጌል እባክህ ንገረኝ። አሁን ጊዜው ከሆነ ክንሽ ላይ ማረፍን መርጣሉ። ሶፊያ አይ አይ አይ እንደዛ አትበል። ይህንም ታልፈዋል፣ ታልፈዋል። ይሻላል፣ ደህና ትሆናለህ። እባክህ ጠንከር በል ሚጌል፣ እባክህ ሁሉ ሻ አንቺ እንድኖር ምክንያት ስለውሽ አመሰግን። እንደዛ አትበል ነው ማመሰግን፣ ፍቅርን እንዳይ እና የእርግዝናሽን ደስታ ስላካፍልሽ በጣም አመሰግናለሁ። አንቺ ለዩ ሴት ነሽ። ራስን አታድክም። የሚረዳን ሰው እናገኛለን። እባክ በቃ ተንፍስ፣ ተረጋጋ። ባክ አሁን ይሻልሃል። አንቺ በቄ ነሽ፣ ህይወት የሰጠች ምርጥ ስጦት ነሽ። አንቺን አጠገቤ በማድረግ የደስተኛ ነ አይ፣ አይ፣ አይ ሹፍ፣ አይ፣ አይሁንም፣ አይ፣ አይ ሚጌል አይ ሚጌል ሚጌል ሚጌል ሁሌም ቢሆን ፈጣሪ ከዚህ በኋላ ከአንተ ጋር ነው የሚሆነው እሺ አሁን አንተ ስትሞት ማየት በጣም ያማል። ብዙ ነገር አድርገህልኛል። ለዘላለሙ ካንተ ጋር መሆን ፈልጌ ነበር። ፍጠኑ ባካችሁ፣ እርዱት! እርዱት ባካችሁ፣ እርዱት! እባክ በህይወት አለ በለኝ፣ እባክህ። እና እያጃጃላችሁ ነበር ሉዊስ። እንደዚህ ዋጡ፣ ለቀዶ ጥገናው የከፈልነው ጥሩ ሰው ስለሆንን ብቻ ይመስል። እኔማ የምርም የልብ ጓደኛዬ እንደሆንክ የነገርከኝን እውነት እንደሆነ አምኜ ስለተቀበልኩ ነበር ሉዊስ። ህይወት እንደዛ አይደለችም። ስለዚህ የተጠቀማችሁብኝ ለአለን ቅርብ ስለሆንክ ነው ማለት ነው። ከዚያ ይልቅ የሚያስፈልገንን ነገር ለማግኘት በትክክለኛው ጊዜ እንደተገኘህ አስበው። እሱማ ልክ ነህ። የአቶ አሌሃንድሮ የጉዞ እለትና መዝገቦቹ። ወይኔ፣ አረባም አረባም፣ ወይኔ ሉዊስ። አያያያያይ ሉዊስ፣ እንደዚህ ራስህን አትውቀስ። አንተ የዋህ ስለሆንክ ነው። በጣም የዋህ ሰው ነኝ። ከዚህ በኋላ ግን አልሆንም። ከዚህ በኋላ እናንተን አልተባበርም። ይሁል ሉዊስ፣ ለእኛ የምትሰራበትን ጊዜ መቼ ማቆም እንዳለብህ የምወስነው እኔ ነኝ። አይ አልቫሮ ከዚህ በላይ ልረዳ አልችልም። ምንም እንኳን ስራ አደጋ ላይ ቢሆንም ለዓለን እውነቱን እነግረዋለሁ። ምንም አይነት የጅል ስራ ለመስራት እንዳታሰብ። እንቢ የምትል ከሆነ ያለብህን እዳ እናስከፍላለን። እባክ ምንም ነገር የለ። አለህ እንጂ፣ አንድ እህታለች። ክፉ ነገር እንዳያጋጥማት የመከላከል ኃላፊነት አለብህ። አስታውስ። አለን፣ እንዴት ዋልክ? ስለመጣህ አመሰግናለሁ። እባክህ አረፍ በል። አመሰግናለሁ። በማንኛውም ሰብ ብጠሪ ይመጣለሁ። ታዲያ ምን ልታዘዝ? ሌሚና ስልጣን ከሰጠዋት ጊዜ አንስቶና እስከ ታገደችበት ጊዜ ድረስ ያጸደቀቻቸውን ሰነዶች ግልባጭ እፈልጋለሁ። እሺ አመጣልሻለሁ። በጄ ላይ የተወሰኑ ሰነዶች አሉ፣ ግን ደግሞ ጎዶሎ ናቸው። ይሁላ። አለን፣ ይህንን ነገር ማመን ከባድ ነው፣ ግን እሷ ላይ እምነት መጣሌ ስህተት ነበር። እና ያንን ሁሉ ጊዜ ምን ስታደርግ እንደነበር ማወቅ መቻል አለብኝ። እሽ በሚገባ ያው፣ ግን ደግሞ የምታየውን ነገር አትወጅውም። ያሰብኳትን ያልታማኝ ሴት አልነበረች። እሱም እንደሚጎዳ እናውቃለን። እመቤት እንግዲህ አሁን ያችን ፍቃድ ካገኘው እሷ ያጸደቀችውን ሰነዶች በሙሉ በርብሬ ሁሉን መረጃዎች ሰብስቤ ላመጣለች ይችላል። በጣም ነው ማመሰግን ነው። ምንም አይደል። እንደት ነበር ልዊስ? ጥሩ አልነበረም። በጣም ያስጠላል። ነገሬ ምን ተፈጠረ ፓንቾ? አንተ ልክ ነበርክ። አልቫሮ ሲጠቀምብኝ ነበር። ይ ሁላችሁ ስሙኝማ፣ አታለውኛል። የአሌሃንድሮ እና የአለን ተጠቂዎች እንደሆኑ አሳምነው የተጫወቱብኝ፣ የፈጣሪ አለ። ቆይ ምን ተፈጥሮ ነው አልቫሮ? አልቫሮ የአሌሃንድሮ ቢሮ ውስጥ የሚገኙትን መረጃዎች እንድሰርቅ አድርጎ በድብቅ የሥራውን ገንዘብ ወደ ራሳቸው ኪስ አስገብተውታል። ይህ ሁሉ ኤድዋርዶ ሴራ እንደሆነ እርግጠኛ ነኝ። እሱ ነው እንደዚህ የሚያደርገው ከሁሉም በላይ ተንከሲሱስ ነው አድምጠኝ ሉዊስ እያወራው ያለኸው ነገር እኮ በጣም አደገኛ ነው አውቃለሁ አውቃለሁ አዎ ስርቆት ነው ሉዊስ ይሄ ነገር ከባድ ነገር ነው ስሚኝ እኔ ግን ማሌና ቀድሞኑ እንደዚህ አይነት ነገር ሊያደርጉ እንደሚችሉ ታውቆኝ ነበር የራሱን ወንድም እኮ ሊገድል ሞክሯል አይ አይ አይ የምልህን ስማኝ ነገውኑ ስራህን በገዛ ፍቃድ ትለቅና ወደ ፖሊስ ጣቢያ ትሄዳለ ካስፈለገ አብረን እንሄዳለን አደል እንዴታቸው ደግሞ ይኸውልህ ስለ ስራው ምንም አትጨነቅ እንደሚሆን እናደርጓል እንደዛ ባደርግ ደስ ይለኝ ነበር ግን ሲያስፈራራኝ ነበር። እንደ እሱ አድርጌ ብክደው አደጋ ላይ የምወድቀው እኔ ነኝ። ኤጭ ኤድዋርዶ፣ ታዲያ ምን ይሻላል? አላውቅም፣ አላውቅም፣ አላውቅም። ግን በጣም ፈርቻለሁ። ከአሊያንድሮ ጋር መነጋገር ያለብህ ይመስለኛል። አይ አላደርገውም። ኤድዋርዶን እንደተባበርኩት ይደርስበታል። ግን ደግሞ እውነታውን ስለነገርከው ሊያደንቅ ይችላል። በብዙ ነገር ከወንድሙ ይለያል። እኔም አይቻለሁ። ይመስልሃል? አዎ፣ አዎ። እኔ አሌሃንድሮን ብዙም አይመቸኝም፣ ግን ወንድሙ ከዚህ ድርጊቱ እንዲቆጠብ ማድረግ የሚችለው እሱ ብቻ ነው፣ እሱ ብቻ። ይቅርታ አድርጉልኝ። ልጄ ሶፊያ ናት። ሶፊያ፣ ይህን ውድ ልጅ፣ እንዴት ነሽ? ምን ሊሆን አይችልም፣ ባክ ከሉሲያ ጋር ትልቅ ግብግብ ውስጥ ገብቻ። ምን ነው እሷ በሌለችበት ያደረግናቸውን ነገሮች ተመልክታ በጣም ተበሳጭታለች። እንደ እብድ ነው የሆነችው። ስማኝ ሉሲያ ከስልጣኔ ልታስወግደኝ ስለሆነ በጣም ጥቂት ጊዜ ነው ያለኝ። አይ ልታናገሪያት ይገባል። እያደረግን ያለነው ነገር ለድርጅቱ ጥቅም እንደሆነ ንገሪያት። እኔ እሱን ያልሞከርኩ ይመስልሃል? ገና ከመግባቱ አሊያንድሮ ሄዶ እኛ ላይ እንድትነሳብ እንዳደረገ እርግጠኛ ነኝ። እሱ ነው ጥፋተኛው። ታዲያ ምን እናድርግ ነው የምትይው? ግንባታው እንዳይቆም የሆነ እቅድ ማውጣት ይኖርብናል። ለግንባታ ድርጅቱ ገንዘብ ማስገባት አለብን። ኤድዋርዶ፣ ግን ይሄ ለአንዴና ለመጨረሻ ጊዜ ነው የሚሆነው። ማድረግ የምችለው ነገር ስለሆነ ዳጎስ ያለ ገንዘብ ያስፈልጋል። ግን አይባነንብንም ማለት ደግሞ ዘበት ነው። እሺ ጥሩ፣ እስከዛው ድረስ አንተ ለሆቴል ግንባታው የሚያስፈልጉንን ሰነዶች በጠቅላላ በእጅህ አስገባና ከዛ ስልጣኔን ከመቀማታቸው በፊት ቶሎ ብለህ ወደኔ አመጣልኛል። ገባህ? ደገነት ለመግባት ተዘጋጅ። ምንድን ምንድነው? ህመም እየተሰማው ነበር። ደግሞ ከኤድዋርዶ ጋር ተገናኝቶ እንደነበርና ጭቅጭቅ ውስጥ እንደነበሩም ነግሮኛል። ሚጌል በጣም ተናዶ ነበር፣ ግን ለሱ ምንም ላደርግለት አልቻልኩም። መድኃኒቶቹን በሰጣው እጅ ላይ ህይወቱ አለፈ፣ አጣሁት። ውይ፣ በጣም አዝናለሁ ሶፊያ። እኔ ምንም ላደርግለት አልቻልኩም ነበር። ምንም አሳፍሬ ያለው። አይ፣ እንደዛ ትሬ እባክሽ፣ እንደዛ ትሬ። ሁሉም ነገር በቅጽበት ነበር የተፈጠረው። በቃ መረጋጋት መቻል አለብሽ። ሁሉንም ነገር እኔ ጨርሰዋል። ለጊዜው ይሄ ያለብንን ችግር ይፈታዋል። ግንባታውን እንዲያቋርጡ ማድረግ የለብንም። ገንዘብ ማግኘት ግድ ይለናል። ስለዚህ በአስቸኳይ ገንዘብ ማግኘት አለብን። እንደዛ ከሆነ ከአሁኑ ተጨማሪ ባለ ሀብቶችን እንፈልጋለን። ሚጌልን አግኝታ ያዋል፣ ግን ምንም ላሳምነው አልቻልኩም። ሶፊያ እኛ ላይ እንዲነሳብን አድርጋለች። ከእኛ ጋር መስራት አይፈልግም። ታዲያ እንደገና ሞክራ። አንተ እኮ ጉዳይ ማስፈጸም ላይ በጣም ጎበዝ ነህ። ከዚህ ሌላ ገንዘብ የምናገኝበት መንገድ አይታየ። ይህ እኮ ብቻዬን የሚሸከመው ኃላፊነት አይደለም ሂሜና። ወይ የባለቤትሽን ጓደኞች አናግራቸው። የአልቫ ቡድን በእጅ ስላለ ከእኔ በተሻለ ፍጥነት አንተ ገንዘብ ማግኘት የምትችል ይመስለኛል። ይኸው ልሽ ሂሜና፣ እስካሁን የመሬቱንና የግንባታውን ጉዳይ ስሯሯጥ የከረምኩት እኔ ነበርኩኝ። አሁን ከአንቺ ማግኘት የሚገባኝ እርዳታ እያገኘሁ አይደለም። ሰነዶቹን ከማጽደቅ በላይ በምን እንድረዳ ነው የፈለግከው? ምን አይነት ችግር ውስጥ እንደገባው ታውቀዋል። ገንዘቡን በተቻለ ሁኔታ ማንም ሳያውቅብን እናወጣዋለን። ይኸው ልስማኝ ኤድዋርዶ፣ እንደዛ ካልሆነ ግን ገደል ነው የምንገባው። ሰላም ቫኒሳ። ማክስ እንዴት ነህ? እራት አብረን መብላት እንችላለን። አንተ ከፈለክ በጣም ምርጥ የሚባል ቦታ ውስዳለሁ። እሺ፣ አልችልም ቫኔሳ። የሚያሳዝን ነገር ተከሰቷል። ኧረ ተዋት፣ ታስደንግጠኝ። ምንድን ነው እሱ? ሚጌል ካንቱ፣ ሚጌል ካንቱ አርፏል። ምን ሊሆን የቻለው? አልገባኝም። እንግዲህ ከባድ የልብ ድካም ይዞት ነበር። ነገሮችን እኔ ይመስላል። እሺ፣ እሺ። በጣም አዝናለሁ ማክስ። እባክህ ለቅሶ ላይ እንድገኝ፣ ቀብሩ የት ሊሆን እንደሚችል ደውል አሳውቀኝ። እሺ፣ እሺ፣ ችግር የለም አሳውቅሻለሁ። ሰላም ሰላም። ሚጌል ከአንቱ ሞቷል? ምን ሊሆን አይችልም። ሶፊያስ ደህና ናት? አዎ ይመስለኛል። ማክስ ስለ እሷ ምንም ነገር አላለም። ሚጌል ሞታል እያለች አንተ ስለ ሶፊያ ትጠይቃለህ? ደህንነቷን ለማወቅ ለመረዳት ሞክር። ሚጌል ልብድ ከማጋጥሞት ነበር። ማክስ ቀብሬት እንደሚሆን ያሳውቀኛል። ከዚህ ሌላ ምንም ነገር አላለም። ይሄ ከባድ መርዶ። አዎ እማዬ፣ ለሂሜናና ለኢድዋርዶ እንድትነግራቸው እጀን ገራትሽ። አንድ አስቸኳይና ደስ የሚል ዜና አለኝ። ሚጊል ሞቷል። እውነት የምርህን ነው? አዎ፣ እንደ ሰማሁት ከሆነ ከባድ የልብ ድካም አጋጥሞት ነው። መትረፍ አልቻለም። ይህን ማመን አልችልም። ገንዘቡን ለማግኘት ጊዜ ያገኘን ማለት ነው። አዎ ትክክል። እንዴት ደስ ይላል! ይህ በዚህ ወቅት የሚያስፈልገን ትልቅ የምሥራች ነው። በሚያስፈልገን ሰዓት ነው የሆነው። በጣም ደስ ይላል። እና አሁን እንዴ ልናደረግ ነው? የካንቱ ቡድን አዲስ አስተዳዳሪ መሾማችን አይቀሬ ነው። በተጨማሪም ደግሞ የድርጅቱ ዋና መሥሪያ ቤት የሚገኘው ሜክሲኮ ውስጥ ነው። መልሰው እስኪያደራችን እኔናችን መገንባታችንን እንቀጥላለን። ኤድዋርዶ፣ እድል ከእኛ ጋር ናት። ፈጠነም ዘገየም ሁሉንም ነገር በእጃችን እንደምናስገባኩ አስቀድሜ ነገር ይሻል። ተፈጠረው ነገር በጣም አዝናለሁ። እናፍቆቱን የምችለው አይመስለኝም አባዬ። አዎ፣ አስደንጋጭ ነገርም ነው። ይቅርታ። ከካንቱ ቡድን እሺ ሶፊያ ዋርዶ ምክንያት የልብ ድካሙ ተነስቶበት ነው የሞተው። ግን ያ ሰውዬ ደግሞ ምን አደረገ? ንገሪኝ። እኔ እንጃ አላውቅም። ብቻ ሚጌል አግኝቶት ነበር፣ ከዛም በጣም ተበሳይቶ ከእሱ ጋር ተጋጭቶ ነበር። በቃ ይሄው ነው። ሚጌል መልካም ሰው ነበር። የምትፈልጊ ነገር ካለ ያሉልሽ። እሺ እናመሰግናለን። ሬቤካ ወይኔ፣ ይህ ማለት ምን ነው? ሰርግ አይደለም። እዚህ ምን ትሰራለች? ሰምኛለች። የአባቴ የስራ አጋሩ ናት። ደግሞም የምትናገሪው ጥሩ ነገር ከሌለች ምንም አትበይ ሶፊያ። በተፈጠረው ነገር ከልብ ያሰኛል። አመሰግናለሁ ማሌና። በጣም አዝናል ወይ ሶፊ። በጣም ያሳዝናል። ምንም ነገር ብትፈልጊ እኔን ከመጠየቅ ወደኋላ እንዳትይ።